ሻሎም ሻሎም፣ ውድና የተወደዳችሁ በመላላም የምትኖሩ ቅዱሳን በጌታ በኢየሱስ ስም ሰላም እላችኋለሁ። ሰላም የሆነው ሰላምን የሰጠው የእግዚአብሔር ስም ለዘላላም የተባረከ ይሆን። ይህንን ድምፅ የምትሰሙ ቅዱሳን ለብዙዎች እንዲደርስ ሼር ኮፒ ሊንክ እያደረጋችሁ ተባበሩ። መጽሐፍ ቅዱስ እንደዚህ ይላል። አሁን ያሰመውትን ሰምታችኋል። የእግዚአብሔር ቃል እንደዚህ ይላል ገላትያ ምዕራፍ ስድስት ላይ ከቁጥር ሰባት እንደዚህ ይላል። ምዕራፍ ስድስት ቁጥር ሰባት ላይ እንደዚህ ይላል። አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘረውን ሁ ያንን ደግሞ ያጭዳልና በገዛው ሥጋ የሚዘራው ከሥጋ መበስበስን ያጭዳልና በመንፈስ ግን የሚዘራው ከመንፈስ የዘላለምን ሕይወት ያጭዳልና ይላል። ስለዚህ ወገኖች ለእያንዳንዱ ሰው እንደ ሥራ መጠን የሚከፈል እግዚአብሔር አለው። የእግዚአብሔር ቃል አይዘበትም። መንፈስን የሚሰድበው ሰው ከእግዚአብሔር ይቅርታ ሊያገኝ አይችልም። ስለዚህ ይሄንን ያደረገው ሰው በእግዚአብሔር ፊት መልስ ይሰጠዋል፣ ለምን ስላደረገው ነገር። መጽሐፍ ቅዱስ እንደዚህ ይላል። ሮሜ 14 12 ላይ እንግዲያስ እያንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣልን ይላል። ስለ ራሳችን፣ አንድ ሰው ስለ ሠራው ሥራ እግዚአብሔር በሚጠይቀው ሰዓት መልስ ይሰጠዋል፣ መልስ ይሰጠዋል፣ መልስ ይሰጠዋል። ስለዚህ ዚጋውን ይሄ ሰው የዘራው የስጋ ዘር ነው። የስጋ ዘርስ መበስበስን፣ መጥፋትን፣ የዘላለምን ሕይወት ማጣትን ነው የሚያመጣው። ብዙ ጊዜ እንደዚህ አይነት ነገር የሚታደርጉ ሰዎች አላችሁ። ተመለሱ ወደ እግዚአብሔር። የእግዚአብሔር ቃል እንደዚህ ይላል ማቴዎስ 12 36 ላይ፣ እኔ እላችኋለሁ ሰዎች ስለመናገሩ ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል፣ ይላል ስለምናገሩ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል ይላል። እያንዳንደው ሰው እያንዳንዳችን ስለምንናገረው ከንቱ ነገር በፍርድ ቀን መልስ እንሰጠዋለን። ስለዚህ በስጋ ሆነን እየዘራን ከሆነው መበስበስን የሚበሰብሰውን ማንነት ለብሰን እየኖረን ነው። እንመለስ። እግዚአብሔር አይወድም እንደዚህ አይነት ነገር። እርሱ ለእያንዳንዱ እንደ ስራው የሚያስረክብ ያስረክበዋልላል። ሮሜ ሁለት ላይ ለእያንዳንዳችን እንደ ስራችን የሚያስረክብ ነው። ወንድሜ ተመለስ። ስቴ ተመለሽ። የምታደርጊውን ነገር አስቢው። በደንብ አስብ። እግዚአብሔር አይዘበትም። አብዛኛው ጊዜ ሀድየኛ የምትናገረው ቅዱሳን ከሀድየና ከከምባታ ውስጥ የወጣችሁ ቅዱሳን ተመለሱ። ብዙ ጊዜ ብዙ ነገር እያየን ያለ ነው፣ በእናንተ ላይ ነው። ያልሰማችሁትን ሼር የሚታደርጉ እናንተ ናችሁ ያልሆነውን ነገር የሚታደርጉ እግዚአብሔር አይዘበትም። ስላደረጋችሁ ነገር ሁሉ ይጠይቀዋል። በመላ ዓለም ይህንን ድምፅ የሚሰሙ ቅዱሳን ወደ እግዚአብሔር እንመለስ። እግዚአብሔር የማይወደውን ነገር አናደርግ። እግዚአብሔር የማይከበረውን ነገር አናደርግ። እግዚአብሔር የማይደሰተውን ነገር አናደርግ። ወደ እውነት ወደ እግዚአብሔር እንመለስ፣ እንድንመለስ እግዚአብሔር ይፈልገዋል። ወደ ቃል ወደ እውነት እንመለስ። ይህን ቃል ለብዙዎች አድርሶ እግዚአብሔር ዘመናችሁን፣ ህይወታችሁን ይባርክ። የእግዚአብሔር አብሮነት፣ የመንፈስ ቅዱስ አብሮነት ከእናንተ ጋር ይሆን ሻለው